በላይ ለማንነት ክብሬ ግብር ከፍላለሁ። ለወገን ላገር ትውልድ ለመቅረጽ ፊደል አስቆጥሮ ኢኮኖሚው ከሚያመነጭው ሀብት ተገቢውን ግብር መሰብሰብ ለመንግሥት ትልቅ ጠቀሜታ እንዳለው በእጅጉ ይገለጻል። ግብር ከፋዩ ማህበረሰብም ከሚሰራው ስራ ለመንግሥት የሚገባውን ለመንግሥት መስጠትም የሚዘነጋ አይደለም። ለሂደቱ መሳካት ደግሞ ግብር ሰብሳቢው መስሪያ ቤት ግብር በወቅቱና በታማኝነቱ መሰብሰብ ይጠበቅበታል። በሀገራችን ይሁን በደቡብ ኢትዮጵያ ክልል ግብር የመሰብሰብ ባህላችን መልካም ተግባራት ያሉት ቢሆንም መስተካከል ያሉባቸው ጉድለቶች ስለመኖራቸውም በስፋት ይገለጻል። ከሚጠቀሱ ውስንነቶች መካከል ግብር ከፋዩ ማህበረሰብ ወደ ተቋሙ በሚመጣበት ወቅት ካለው ደንበኛ ብዛት አንጻር በጊዜ አለማስተናገድ፣ አልፎ አልፎ የፋይል መጥፋትና መሰል ውስንነቶች ከሚጠቀሱ ችግሮች መካከል ናቸው። እነዚህና መሰል ችግሮችን ይቀርፋል የተባለ ቴክኖሎጂ ላይ መሰረት ያደረገ የግብር ማሰባሰቢያ መርሃ ግብር መንግስት ይፋ ማድረጉ ይገለጻል። ይህም ኤሌክትሮኒክ ታክስ ወይም ኢ ታክስ ይባላል። ኢ ታክስ ማለት ያው ፈጣን ተደራሽነት ያለው ኢንተርኔትን ስልሰን በመጠቀም ግብር ከፋዎች ባሉበት ቦታ ሆነው ግብራቸውን የሚያሳውቁበት የሚከፍሉበት ስርዓት ነው ይሄ ነው። ነገር ግን ያው ኢታክስ ስንል በአራት ክፍሎች ከፍለን ማየት እንችላለን። አንደኛው ኢ ፋይል ማድረግ፣ ሁለተኛው ደግሞ ኢ ፔመንት ነው። ሶስተኛው ኢ ክሊራንስ ነው። አራተኛው ደግሞ ኢ መረጃ ነው። እነኝን አገልግሎቶችን አገልግሎቶችን በኢ ፋይል ተጠቃሚ የሆነ ግብር ከፋይ ይህን አገልግሎት ያገኛል ማለት ነው። ኢ ፋይል ማለት ግብርን መላክ ማሳወቅ ማለት ነው። ያን በዛ መረጃነት የተላከውን መረጃ መነሻ በማድረግ ኢ ፔመንት እናደርጋለን። ግብር ከፋዩ ኢ ፔመንት ያደርጋል፣ ክፍያ ይፈጽማል ማለት ነው ሶ ያን ክፍያ ከፈጸመ በኋላ ደግሞ የሚከፍለው እዳ ወይም ምንም አይነት ታክስ እዳ የሌለበት መሆኑ ከተረጋገጠ ኢ ክሊራንስ፣ የታክስ ክሊራንስ ያገኛል ማለት ነው። አራተኛው ደግሞ ታክስ ነክ መረጃ ማለት አንድ ግብር ከፋይ መመሪያ፣ ደንብ እሱን የሚመለከቱ ማንኛውንም ጉዳይ በዛ ዌብሳይት ላይ በመግባት አንብቦ ከተለያየ ጉለቶች ከተለያየ ጥፋቶች ራሱን የሚከላከልበት ነው ማለት ነው። ኦልሞስት ስልጠና የሚወስድበት ማለት ነው። አሁን በእኛ በኩል የሚሰጥ ስልጠና አለ ስለ መመሪያ ደንብ። ኦልሞስት መመሪያ ደንቦችን ሁላ ከኢ መረጃ ላይ በመግባት በቀላሉ አግኝቶ አውርዶ ማንበብ የሚችልበት ስርዓት ነው ይህ መረጃ የምንለው የደቡብ ኢትዮጵያ ክልል ገቢዎች ቢሮ ይህንን በመጠቀም ቀደም ሲል ይደርሱ የነበሩ እንግልቶች ማስቀረት መቻሉም ይገለጻል። ቴክኖሎጂው ያው ቅርብ እንደ ክልል በቅርብ ወደ ስራ የገባ ነው። ግን በጣም ስናየው ቀደም ሲል የነበረው አሰራር ስንጠቀምበት የነበረው የሲክና ቴክኖሎጂ የሚባል አለ። እሱን ላይ መነሻ በማድረግ የተስተካከለ እንትን ነው፣ ቴክኖሎጂ ነው፣ ውጤታማ የሚሆን ነው። ቀደም ሲል የነበረው ግብር ከፋዮች እንደ ክልል ስናያቸው በክልል ውስጥ ግብር ከፋዮች አሉ፣ የሴክተር ቢሮ አሉ፣ ልማት ድርጅቶች አሉ። እነዚህን ሁሉ ያቀፈ ነው፣ ሁሉ ያቀፉ ነው፣ የያዘ ነው። ስለዚህ ዋናው ጥቅሙ ምንም ማንም ሰው ባለበት ቦታ ምንም የ24 ሰዓት አገልግሎት የሚሰጥ ቴክኖሎጂ ነው። ድሮ መንግሥት የሚሰራው የድሮ ቴክኖሎጂ እስከ የመንግስት የስራ ሰዓትን ቤዝ ብቻ የሚያደርግ ነው። በዛች ውስጥ ግብር ከፋዩ ሪፖርቱ መጥቶ ካላደረገ የሚጉላላበት የሚቀጣበት ነው። የአሁኑ ግን 24 ሰዓት ባለበት ቦታ፣ በዓለም በቃ ቴክኖሎጂ ባለበት የኢንተርኔት ቴክኖሎጂ ባለበት 24 ሰዓት የሚሰራ ዋናው ጥቅሙ እንደውም፣ ይሄ ወደ ቴክኖሎጂው ሲገባ ግን የተሻለ የሆነ ሲታይ የተወሰኑ ተግዳሮቶችን ቢኖሩትም እየፈታል በትሄርንበት ሁኔታ አለ። ኔትወርክ ይቆራረጣል። አብዛኛው ትልቁ ችግር ያው ግብር ከፋይ 30 ቅድም ነገር ያለው 30 ቀን ሙሉ ማቅረቢያ ጊዜ አለው። አንድ ግብር ከፋይ ያለፈውን ወር ለማቅረብ የ30 ቀን ውስጥ አሉ ከመጀመሪያው ቀን ሰላሳ ቀን ሙሉ የሱ እድል ነው። ብዙውን ጊዜ ግን የኛ ታክስ ፔየሮች በባህሪያቸው መጨረሻው ጊዜ ላይ መምጣት ነው ብዙውን ጊዜ እሱ የማይመከር ነገር ነው። መጨረሻ ጊዜ ላይ ስለሚመጡ ሲስተሙ ራሱ እንትን ይላል የመቆራረጥ ባህሪ ይኖረዋል። ግን ያኛውንም ተቋቁሞ ግን የመስጠቱ ነገር አለ። ችግር ሲገጥማቸው ደግሞ በተለያዩ መካኒዝም አድርገን እንዳይገጥማቸው ጥረት እያደረግን እስካሁን የገጠመ ነገር የለም። ዘመናዊ ፈጣንና ተደራሽነት ያለው ኢንተርኔት በመጠቀም ተግባራዊ የሚደረግ መንገድ መሆኑም ተመላክቷል። ለአጠቃቀም ምቹና ከወንጀል የጸዳ ሆኖ የመጣው ይህ ኢታክስ ነጋዴው ማህበረሰብ ከዚህ ቀደም ባሉት ጊዜያት እየታዩ የነበሩ እንግልቶችን ያስቀረ ነው ተብሏል። በፊት የነበረው የግብር አከፋፈል ሲስተም በጣም ከባድ ነበረ። ምክንያቱም አንደኛ ጊዜህን ይወስድብሃል፣ ሁለተኛ ደግሞ እዛ ያለው ነገር በአግባቡ ቶሎ በፈለክበት ሰዓት አያልቅልህም። ይምዛዛ ባህል እዛ ብሄርን ሰዓት አንዳንዴ እንደውም ፋይል ጠፋ ይባልና የምትመላለስበት ጊዜ አለ። በተደጋጋሚ ጊዜ ትሄዳለህ ፋይል ለማስፈለግ እዛ ያለውን ወረፋ፣ ጭንቅንቁ ጊዜህን ሄደ ይገልብሃል። ጊዜያችንን ባግባቡ አንጠቀምም ነበር። የዛን ጊዜ ማለት ነው እና ያው ብዙም እንትን አልነበረም፣ አክቲቭ አልነበረም። አሁን ያለው በጣም አሪፍ ነው። ተመችቶናል። እኛ አሁን ይሄ ሲስተም በመምጣቱ ብዙ ነገር ለውጥ አይተናል። ለምሳሌ ጊዜያችንን በአግባቡ እንጠቀማለን። እዛ የምንሄድበትን እዚሁ በተመቸን ሰዓት ጊዜውን ጠብቀን ወቅቱን ጠብቀን ሪፖርት እንድናደርግ አድርጎናል። ሲቀጥል ደግሞ እዛ ያለውን ጫና ለሰራተኞችም የሚቀንስ ይመስለኛል። እዛ ያለውን ትንቅንቅ የሚቀንስ ይመስለኛል። ለኛ ደግሞ እዚህ የተለያዩ ክፍተቶችን እንድናውቅ እንድናገኝ አድርጎናል። ለምሳሌ እኔ አሁን ስሰራ ያጋጠመኝ ኤክሴል ላይ ያልተመዘገቡ ደረሰኞች እንዳሉ ያሳየናል። ፎርጅድ ደረሰኞች እንዳሉ ያሳየናል። ያንን ያንን እንድንለይ ረድቶናል። እና ለእኔ አሁን ለእኛ በጣም የአሁኑ አሰራር ኦንላይን ስራ በጣም ጥሩ ነው ብዬ ነው ማስበው። ከድሮ የተሻለ ነው። ጊዜያቸውን እንዲቆጥብ ያደርግላቸዋል። እንደገና ደግሞ የገንዘብ ብክነትም አይኖርም። ገብቷል አይደለም? ያው ጊዜህን ስታባክን አብረህ ገንዘብህንም ነው የምታባክነው። ብዙ ነገር ታጣለ። ከዛ የተነሳ ጊዜያቸውን፣ ገንዘባቸውን ሴቭ ለማድረግ ለመቆጠብ ይሄንን ሲስተም ቢጠቀሙ ነው የምለው እኔ። ይሄ ሲስተም በጣም አሪፍ ነው፣ ምክንያቱም አሁን ለምሳሌ እኔ አርባ ምንጭ ባልኖር በስልኬ ሌላ ሀገር ሆኜ መስራት ይችላለሁ። ስለዚህ ምንም እንትን አይልም፣ አያንገላታህም። በጣም ጥሩ ነው። ስለዚህ ሌሎችም ሲስተሙ ላይ ያልገቡ ሰዎች ይህንን ሲስተም ቢጠቀሙ ወደዚህ ሲስተም ቢገቡ የተሻለ ነው ነው ምለው። ከዚህ ቀደም የነበረው የግብር አከፋፈል ሂደት እንደ ማንኛውም መስሪያ ቤት የስምንት ሰዓት አገልግሎት ነው የምናገኘው። በዛ ላይ በየወሩ ገቢዎች መስሪያ ቤት ሄደን ነው እዛው መስሪያ ቤቱ ላይ ተገኝተን ነው የምንከፍለው። የተለያዩ የራሱ የሆኑ ቻሌንጆች ነበሩት። ሳሌ እንዴት ነው ሰነዶችን ይዘን ነው የምትሄደው። መመላለስ አለ። የተለያየ ስራ እንትን ይኖረዋል። በዛ ላይ እኛ ደግሞ እንደ ሆቴል ከፍተኛ ብዙ ትራንዛክሽኖች ስላሉ የምንይዛቸውም ነገሮች በልክ ናቸው። ስለዚህ በሆቴላችንም ካለው ጠንካራ የግብር መክፈል ባህል አንጻር ሁሉ ነገር ስናደርግ ትንሽ ጫናዎች ነበሩት፣ ትራዲሽናል በሆነ አሁን እነሱ ነገሮች በጣም ቀለዋል። አንደኛ 24 ሰዓት አገልግሎት ኤኒታይም እናገኛለን። ሁለተኛ በወሩም ሙሉ ወደ ገቢዎች ቢሮ መሄድ አይጠበቅብንም። ኦንላይን ሲስተም ላይ በቀላሉ ጊዜያችንን ቆጥበን ሌሎች ስራዎች ላይ እንድናተኩር አድርጎናል። በትክክል እንትን አድርገን ማለት በትክክል ስራችን ተወጥተን በመጀመሪያ ግብር መክፈል ማለት ለሀገር ነው ለራሳችን ነው። እዛ ላይ ጠንካራ ባህል ሊኖረን ይገባል። ከዛ ውጭ ደግሞ ድርጅቱ መስሪያ ቤቱ እንደዚህ የክፍያ አሰራሩ ከተሻሻለ ፕሮሲጀሮች ከቀለሉ ይሄ ሲስተም በጣም ጊዜን ቆጣቢ በጣም አስተማማኝ ሲስተም ነው። ስለዚህ ይሄን መጠቀሙ ለጊዜያችንም ጊዜያችንን ለመቆጠብ የውዴታ ግዴታችንንም ለመወጣት በጣም አስፈላጊ ነገር ነው። ምክንያቱም ግብር እንደ ሀገር ሀገርን ሀገር የሚያደርገው ግብር ስለሆነ ሁሉም በዚህ እንዲሳተፍ ጥሪ ያቀርባሉ። በዚህ በቅርብ ጊዜ የተጀመረው የኢፋይሊንግ ሪፖርቲንግ ስርዓት ከዚህ በፊት የነበረውን መጉላላት ሙሉ በሙሉ ያስቀረ ነበር። ምክንያቱም አንድ ግብር ከፋይ ሽያጭንም ሆነ ግዢ መረጃዎችን በትክክል ወደ ግብር ሰብሳቢ መስሪያ ቤት ድረስ ሳይሄድ ጊዜውን ሳባክን እለት በእለት የሸጠውንም ጭምር ምጭምር የእለት የእለት ሽያጩን የእለት ግዥም ሆነ ሪፖርትም በቤቱ ቁጭ ብሎ በሲስተም ላይ በተሰጠው ዩዘር ኔም ገብቶ ሪፖርት የሚያደርግበት ስለሆነ በጣም የነጋዴውን ጊዜን ገንዘብ ብክነትም ያስቀረ ነበር። ስለዚህ በጣም ጠቀሜታ ያለበት ነው። ሁላችንም አሁን በዚህ ስርዓት ውስጥ ገብተን ይህኛውም ስራ ሪፖርቲንግ፣ ኢፋይሊንግ ብንጠቀም ሁሉም ነጋዴ በቤቱ ቀን ሰርቶ ማታ ሪፖርት ማድረግ የሚችልበትን አክሰስ ተፈጥሯል ማለት ይቻላል። ብዙኛውም ጊዜ ከንግዱ ማህበረሰብ የምንጠበቀው ለሁሉም ነገር ግብር ከፋዩ መፍትን ለመጠቅ ሁሉ ጊዜ ግዴታውን መጠቀም አለበት፣ ግዴታውን መወጣት አለበት። ይህ ማለት በገበያዎች የሚሰጡ ስልጠናዎችን በሚጠሩበት በስልክ ጥሪ ይደረጋል፣ በደብዳቤ ጥሪ ይደረጋል፣ ኢሜይል ያላቸው በኢሜይሎቻቸው ደብዳቤ ጥሪ ይደረጋል። ያህን ጥሪ ተቀብሎ ይህን ጥሪ አከብሮ መጥቶ ለራሳቸው ለጤናማ ስራ ግንኙነት ሲባል ስልጠናዎችን መከታተል አለባቸው። ኢታክስ ግብር መክፈያ መንገድ ለግብር ክፋዩ ከሚሰጠው ግልጋሎት በተጨማሪ ለገቢ ሰብሳቢ መስሪያ ቤትም መልካም አበርክቶ ስለመኖሩም ይገለጻል። ኢ ፋይሊንግ ከተጀመረ ጊዜ ጀምሮ በዋናነት ወደዚህ አሰራር ስርዓት ውስጥ መግባት ያስፈለገበት ምክንያት የክልል አደራጀት እኛን ወደዚህ እንድንገባ ያደረገ አንደኛ፣ የክልሉ ስድስት መቀመጫ ከተሞች ላይ መነሻ በማድረግ የመንግስት ባለበጀት መስሪያ ቤቶች በውስጣቸው ያሉት የልማት ድርጅቶች ፕሮጀክቶች እዚህ እየመጡ ነበር። የአደራ ሂሳቦችን ስራ ግብር የመሳሰሉትን ክፍያ የሚፈጽሙት ያን እንግልት ለመቀነስ ከፌደራል መንግስት ጋር በመቀናጀት ወደዚህ ስርዓት ውስጥ ተጠቃሚ እንዲሆኑ የክልል ባለበጀት መስሪያ ቤቶችን በስድስቱ ክላስተር ላይ መጀመሪያ አርባምንጭ ክላስተር ላይ የሚያስጀምር ነው። ቀጣይ ደግሞ በአምስቱም ክላስተር ላይ ይህን አጠናክረን በመሄድ ሙሉ ለሙሉ በሚባል ሁኔታ ይህን እንግልትና ከወጪ ራሳቸውን በመከላከል የሚችሉበትን አሰራር በመፍጠር ወደዚህ ስርዓት ውስጥ እንዲገቡ አድርገናል። ከዛ መለስ ወደ ከተማ የተመረጡ ሶስት ከተሞች ነው ከስድስቱ ክላስተር ሶስቱ ከተሞች ግለሰብ ግብር ከፋዎችን ወደዚህ ስርዓት ውስጥ እንዲገቡ አድርገናል። አርባ ምንጭ ከተማ ወደ መቶ ሰማንያ ሰባት ግብር ከፋዎች የዚህ ስርዓት ተጠቃሚ እንዲሆኑ አድርገናል። ዲላ ከተማ ወደ ሀያ ግብር ከፋዎች ወደዚህ ስርዓት ውስጥ እንዲጠቀሙ አድርገናል። ሶዶ ከተማ አስተዳደር ላይ ደግሞ ሀያ አንድ ግብር ከፋዎች ወደዚህ ስርዓት ውስጥ እንዲገቡ አድርገናል። እንዳጠቃላይ እንደ ተቋም ወደዚህ ስርዓት ውስጥ ሁሉም ግብር ከፋይ ነው እንዲገቡ የታቀደው። ግን የአስር ዓመት እቅድ አለ የአስር ዓመት እቅድ ስናቀድ ከሁለት ባለፈው ሀ 16 ላይ የሰባት ዓመቱ ሶስቱን ዓመት በነባሩ ክልል ላይ ከአስር ዓመት ውስጥ የተጠቀምን ስለሆነ የሰባት ዓመት እቅድ በምናቅድበት ወቅት ላይ በየዓመቱ አምስት ፐርሰንት እያሉ ሚኒስተር መስሪያ ቤቱም ኦልሞስት ከዛ 15 ዓመት በፊት ነው እነሱ የጀመሩት፣ ወደዚህ ስርዓት ውስጥ መቶ ፐርሰንት የገቡት በዚህ ሂደት ነው። እና የእነሱን ተሞክሮ በመቀመር እኛም ባለፈው ላይ 16 ላይ አምስት በመቶ ነበር ያቀድን ነው ካሉን ግብር ከፋዎች አንጻር ይህን የኔትወርክ የተለያዩ ችግሮች ይከሰታሉ ብሎ የሚል ስጋት በዚኛው ዓመት እንደ ተቋም ያቀል ነው። ካሉን ግብር ከፋዎች በነኚ ከተማዎች ላይ አስርና አስር በመቶ ነበር ያቀል ነው ኦልሞስት የሴክተር መሳዊቶችንም ጨምረን ማለት ነው። እና በዚህ ደረጃ ላይ አሁን ወደ 347 የሚጠጉ ግብር ከፋዎች ወደዚህ ከመንግስት ተቋማት ጋር ተደምሮ ወደዚህ ስርዓት ውስጥ እንዲገቡ አድርገናል። ከእቅዳችን ኦልሞስት ወደ ዘጠና በመቶ አክል ያሳተናል ማለት ከፐርሰንቱ ውስጥ ይህን እዚህ ደረጃ ላይ ነው ያለ ግንዛቤ መስጠትና የተለያዩ የስልጠና መድረኮችን በወቅቱ ማሰናዳት ግብር ከፋዊ ማህበረሰብ ኢ ታክስ ዘዴን በመጠቀም ጊዜውና ጉልበቱን ከብግነት ያድን ዘንድም ጥሪ ቀርቧል። ደረጃ መርሆ ቴሌብር እንዲጠቀሙ አብዛኛው ያው ቅተኛ ግብር ከፋዎች ነው ታሳቢ ያደረገ የቴሌብር ክፍያ ስርዓትን ባሉበት ቦታ ነው ሜሴጅ ይደርሳቸዋል። በሜሴጅ መሰረት ነው አንደኛ በየመዋቅራችን እስከ ቀበሌ ቤት ለቤት እንቅስቃሴ ይደረጋል። ቤት ለቤት እንቅስቃሴ በማድረግ መረጃ፣ ስም፣ አድራሻ፣ ስልክ ቁጥር ስልክ ቁጥሩ ደግሞ ኦልሞስት የቴሌ አካውንት የተከፈተለት መሆን አለበት። እነኚህን ነገሮች እንዲያሟሉ እና ያላቸው የመደበኛ የባንክ አካውንት ከዛ ወደ ቴሌ ብር ወደ ተከፈተላቸው አካውንት ገንዘብ አስተላልፈው እዛ ላይ ገንዘብ መኖሩን እንዲያረጋግጡ የሚያስችል ሁኔታ ቤት ለቤት ሁሉ ክትትል እየተደረገ እንቅስቃሴ በማድረግ ነው። ባይዙ አንዳንድ ግብር ከፋዎች እዚህ ከተማ ላይ ነው እንጂ አንዳንድ ወደ ገጠር ከተሞች ላይ ስንሄድ ትናንሽ ግብር ከፋዎች ቤት ለቤት ሄደ እንደዚህ አይነት መረጃዎችን ካልሰበሰብክ ኦልሞስት ወደዚህ ስርዓት ውስጥ ተጠቃሚ የሚሆኑበት ስልክ አጠቃቀም ጋር ችግር ያለባቸው አካባቢዎች አሉ። ግለሰብ ግብር ከፋይ ስልክም የሌለው ሊኖር ይችላል እና ወደዚህ ስርዓት ውስጥ የሚገቡበትን ሁኔታ በጥልቀት መዋቅሮቻችን አሁን ከዞን እስከ ወረዳ ቅንጅት በመፍጠር እስከ ቀበሌ ቅንጅት በመፍጠር በጋራ እየሰራ ነው ያለነው። ይሄን ነው እያደረግን ያለነው፣ ግንዛቤ የመፍጠር ስራ በዚህ ነው እየተካሄደ ያለው። ኢ ታክስ ማለት መጀመሪያ ኤሌክትሮኒክ ሲስተም ተጠቅመን ማለት ነው፣ ተደራሽነት የምናደርገው ባለበት የትም ሆነን ካለንበት ቦታ ሆነን የመስሪያ ቤት ድረ ገጹ ላይ ሪፖርት የምናደርግበት መንገድ ነው። አንደኛ ያ መንገዱ ሲስተሙ ማለት ነው። ተጠቃሚነቱ ብዙ ነገሮች ነው ያሉት። ስለዚህ ከዛ መካከል አንደኛ ለምሳሌ ጊዜውን ይቆጥባል፣ ሁለተኛ ደግሞ ቀላል ነው ሲስተሙ። ማንኛው ሰው መጠቀም ይችላል። ሶስተኛ ደግሞ አደጋ ይቀንሳል። አራተኛ ደግሞ በዛ ላይ ታማኝነት ይኖራል ሲስተሙ ማለት ነው። ብዙ ነገሮች ነው ጠቀሜታው። ጊዜውን ይቆጥባል። በጥሩ መንገድ ነው የምንሰራው ስራውን። ፈጣን ነው አገልግሎቱ። በተጨማሪ በመጨረሻ ሰዓት ላይም ሪፖርት ማድረግ እንችላለን። 11ኛ ሰዓት ላይ ሁሉም ሰው ቢጠቀም ጠቃሚ ነው። አንደኛ ህገ ወጥ የሆኑ ነገሮች አይቀበልም ሲስተሙ ራሱ ማለት ነው። ህገ ወጥ የሆነ ነገር እዛ ጋም ስታስገባው ይሄ ትክክል አይደለም፣ ስህተትም ካለ እዚህ ጋር እንዲህ ተሳስተያል ብሎ ሪፖርት ያደርጋል፣ አንተ ይነግራል። ስለዚህ እንደዛ ስለሆነ ማንኛውም ሰውም ይሄ ነገር ቢጠቀም ዘመናዊ ነው። ለወጪ ብዙ አይዳረግም፣ ቀላል መንገድ ስለሆነ ማንኛውም ሰውም ይሄን ቢጠቀም አሪፍ ነው እንደኔ። ብዬ አሁን ብዙ መንግስት የተቸገረው ፕሮጀክት ደረሰኝ ነው ሲስተሙ ፕሮጀዱን አይቀበልም። ኢፋይሊንግ ያው ብዙ ጠቀሜታ አለው። አንደኛ በይሄ ክልል ሲመሰረት የተለያየ ቦታ ያው በሴክተር ቢሮ ያሉ እንትዶች የተለያየ ክላስተር ላይ ስላሉ እርቀት ቦታ ነው ያሉት፣ እንደ ጅንካ እንደ ዲላ። በዋናነት የኢፋይሊንግ ሲስተሙ እዛው ቦታቸው ሆነው ሪፖርቱን እንዲያረጉ ስለሚጠቅም ያን እንግልት፣ አላስፈላጊ ወጪዎችን ሊከላከልንና ሊጠቅመን ይችላል። ፕላስ ያ ብቻ አይደለም ያው በፊት እኛ ጋር ሲያመጡ ብዙ ችግሮች ይኖራሉ። ያው በሰነድ ነው አርድ ኮፒ ዛው ሲመጡ ያን ነገር ያው ተናበን ነው ያን ነገር የሚያስተካክለው። አሁን ግን ራሳቸው ስለሆነ የቲን ችግር የባንክ አድቫይስ የተለያዩ ችግሮች ሲኖር ያን ነገር እዛው ራሳቸው ፈተው ራሳቸው ኦንላይን ሪፖርት እንዲያደርጉ ያደርጋቸዋል። ይጠቅማቸዋል፣ እኛም እንጠቀማለን። ያው እነሱም ያ ብቻ አይደለም ከብዙ እንግልቶች ከትራንስፖርት ከአላስፈላጊ ወጪ ፕላስ የሃርድ ኮፒውን ወደ ሶፍት ኮፒ ተቀይሮ የኦንላይን ሪፖርት እሱን እኛም ተከታትለን ትልልፋችን እንድንሰራ እነሱም ደግሞ በወቅቱ ያን ሪፖርት እንዲያደርጉልን ያው ብዙ ጠቀሜታ አለው ብዬ አስባለሁ። ሀገሬ ግዴታ ሀገሬ በላይ ለማንነት ክብሬ ግብር ከፍላለሁ። ለወገን ላገር፣ ትውልድ ለመቅረጽ ፊደል አስቆጥሮ